አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሪሃና ዩቲዩብ ተከታታይ በሙሉ እንዴት ናችሁ? አይለ ሰላም ነኝ። አልሐምዱ ሊላ። እንዴት ናችሁ? ስራ ጤና፣ ሁሉ ሰላም? ከኔ ጋ ሁሉ ሰላም ነው አልሐምዱሊላ። ስራ ጤና እንዴት ነው? ሁሉ መልካም ከኛ ጋር አለን አልሐምዱሊላ። እናንተስ እንዴት ናችሁ? ያጀማረ ሰብስክራይብ አድርጉኝ ደምሩ ሰብስክራይብ አድርጉኝ። ውዶቼ ያው እንግዲህ እና ውዶቼ ዛሬ የመጣሁበት ጉዳይ ማለት ነው ምን እንደሆነ ታውቃላችሁ? ደምሩ በህግ አምላክ ብዬ ነው የመጣሁት። ደምሩ ይሰብስክራይብ አድርጉኝ ብዬ ነው የመጣሁት ማለት ነው ያው እንግዲህ አንዳንድ ነገሮች እለቃለሁ፣ ኢንሻላህ እኔ አብዛኛውን ማለት ነው ቪዲዮ ማድረግ አልችልም። ቤት ውስጥ ማለት ነው የሚገርማችሁ፣ ቢስሚላ ቪዲዮ ክልክል ነው ማለት ነው እኛ ቤት ህጉ ማለት ነው። እና እንደፈለኩ እንትን ማለት አልችልም። ምግብ እንኳን ቢነሳ ፎቶ በጣም ተቃውሞ ነው የሚያመጡት ማለት ነው። ሰዎች ለምን ተነሳ ወደ ኢታሊያ አስታፍርላለህ፣ ለምንድን ነው ግን? ወላህ ያላህን የምናሻረከው አስታፍርላለህ፣ በእነሱ ይበሳል። ግን ለምን እንደዚህ እናደርጋለን? ለምን ተነሳ ወደ ኢታሊ፣ ምን አለ ምናምን ስለሚሉት ደግሞ ቤት ውስጥ ካሜራ አለ ማለት ነው። እንደዚህ ክላሴ ስገባ ቪዲዮ ታላረኩኝ ማድረግ አልችልም ማለት ነው። ዙሪያውን ቤቱ ካሜራ ነው ቤት ውስጥ ማለት ነው። ኩሽና ሳይቀር ሁሉም ቦታ ያው ታውቃላችሁ አረቤት ያላቸው ማለት ነው። እና በዛ ምክንያት ቪዲዮ መስራት አችልም ማለት ነው። አጋጣሚ ይወጣለሁ ወደ ውጭ ማለት ነው እኔ ኩንትራት ነው የምሰራው። ኩንትራት ብሰራም፣ ግን ያው ራሴን አስከብሬ ይሰራለሁኝ። እረፍት ባለብ ሰዓት አርፋለሁ፣ ስራዬ በሆነ ሰዓት ደግሞ ስራዬን እሰራለሁ። ለምሳሌ አሁን ቢያንስ በአንድ ወር ውስጥ ሶስት ጊዜ ምናምን የመውጣት እድል አለኝ፣ ወደ ውጭ ማለት ነው። ማለት ኖ የኔ ኮንትራት ነኝ እና ማለት የሰዎቹን ጉዳይ ሊሆን ይችላል። ክፉም አሉ፣ ደግም አሉ። እኔ ሰዎች ጥሩ ናቸው ማለት አይቻልም፣ ክፉ ናቸው ማለት አይቻልም። ገባችሁ? ስለዚህ እኔ አሁን በወር ቢያንስ ሶስት ቀናቶች የመውጣት እንትን አለኝ ማለት ነው ወደ ውጭ ማለት ስራዬን ከጨረስኩኝ፣ ስራዬን በአግባቡ ከሰራሁኝ፣ እንደዚህ መውጣት ትፈልጋለሁ ካልኳቸው ሴትዬ እወጣለሁ፣ እሄዳለሁ ማለት ነው። የምሄድበት ቦታ ደርሼ እመጣለሁ ሱቅ ማለት ነው። እና አንዳንድ ምዳሞችም አሉ ጥሮች፣ በዛው ልክ ደግሞ መጥፎች አሉ። እንኳን ውጪ ማውጣትና ቀጥታ እንኳን ጥልቅ በኋላ ለመጣል እንኳን የማይፈቅዱ ሰዎች አሉ። አቃለሁ ብዙ ጓደኞች አሉ ብር ተዘግቶባቸው የሚኖሩ ማለት ነው። ወደ ውጭ ወጥቶ እንኳን ውጭ የማየው አሉ እና በዛን ሰዓት ስወጣ እንደኔ ቪዲዮ ለቃለሁ ማለት ነው። ያው እየተመቸኝ ለእናንተ ይጠቅማችኋል የምለውም ማለት ነው እንሻላ ላኪን ግን እቤት ውስጥ አሁን ለምሳሌ እኔ ኩሽና ነው የምሰራው። ጽዳትም እሰራለሁ። ጽዳትም ብሰራም ግን አብዛኛው ምግብ ነው የምሰራው እኔ ማለት ነው። ብዙ አይነት ምግብ ነው የምሰራው፣ ብዙ አይነት ምግብ ታሰራኛለች ሴትዬ ማለት ነው። አንድ ወይም ሁለት ወይም ሶስት አይደለም የሚሰራው ማለት ነው። እኛ ቤት ማለት ምግብ ነው የሚሰራው ማለት ነው። እና በዛን ሰዓት ብዙ ነገሮች ለእናንተ ጠቃሚ የሚሆኑ ነገሮች ሸር ማድረግ ይችል ነበር ግን አይቻልም አይፈቅዱም ማለት ነው እና አስቸጋሪ ነው፣ በጣም አስቸጋሪ ነው። እና አንዳንድ ነገሮች ለምሳሌ አሁን ስለምግብ ምግብ አሰራር ወይም ብዙዎች ይለቃሉ አይደል፣ ላይ ማለት እነሱ የተጠቀሙበትን ነገር ለሌሎች ሊያካፍሉ ይለቃሉ። እንደዚያ ማድረግ አልችልም እኔ ማለት ነው ምክንያቱም እኔ እንጃ ምን እንደሆኑ አላውቅም። አይወዱም፣ አይፈልጉም። እንደዚህ አይነት ነገር ቪዲዮ ቤት ውስጥ እንደዚህ ምናምን አይፈልጉም። ለምን እንደሆነ አልገባኝም፣ እና እንዲህ ዘነላችኋለሁ ውደች። አሁን ስራ ጨርሼ ክላስ ገብቼ ነው ማወራችሁ ማለት ነው። ኢንሻላህ ያው ጠዋት እነሳለሁኝ፣ እገባለሁ ስራ። ያው ማታ ነው ማለት ለሶላስ ብቻ ክላስ የሚገባው ማለት ነው። ሶላቴን ሰግቼ እወጣለሁ። የሶላት ሰዓት አሁንም ሲደርስ መጣለሁ፣ ሰግዳለሁ፣ እወጣለሁ። አላስ ከዛ በተቀረ ማታ ነው ክላስ የሚገባው ማለት ነው። በእረፍት ሰዓት እንኳን እንደዚህ ቪዲዮ መስራት ክላስ መጥቼ ሰዓትም አይኖረኝም ማለት ነው። እና እንደዛ ነው ላችኋለሁ፣ ውዶቼ ባገኘው ታይም ቦታ ባገኘው ሰዓት እንደዛ እንደምናገራችሁ ነገሮች ለቃለሁኝ እናንተ ደግሞ በተቻላችሁ። ሰብስክራይብ አድርጉኝ። ላለኝ ማለት ነው ያው ባይጠቅማችሁም አይጎዳችሁም ብዬ አስባለሁ ማለት ነው። እና ማለት የፈለግኩት አሁን ለምሳሌ አንዳንድ እህቶቻችን ይፈሯቸዋል። ለምሳሌ አሁን እነሱ መዳሞች አሁን ባዝሊን ሻምቦ ምናምን ገዝተው የማያመጡ ከሆነ ለሰራተኛ ብዛኛዎቹ አይሰጡም። አሁን ኔ አትሰጥም አገዛ እሷም አልገዛ ብላ እኔ ወጥቼም አልገዛ ከሆነ ከባድ ነው። አንዳንዶች አሁን እንደዛ ነው ማለት እተ በምንድን ነው እተ በምንድን ነው በፌር የሚጠቀሙ ምንጮች ያውቃሉ። ፌር እንግዲህ ምንድን ነው ይሄ እሷም አታመጣም አገዛላቸውም ሻምፖና ሳሙና እነሱ መውጣት አይችሉም። እነዚህ ልጆች የት አምጥተው ነው የሚጠቀሙት? አጅብ ነው። ወላ ብዙ ማቃቸዋሉ ራሱ ማለት ነው በፊት አሁን አንዳንድ መዳሞች ሁሉን ነገር ያሟላሉ። አሁን ዱባይ ለምሳሌ አሁን ሁሉን ነገር ነው የሚያሟሉት። ወላ ማሻአላ እኔ ተስንተ አንድም ላይ ሊኖር ይችላል፣ የማይሰጥም ሊኖር ይችላል። ሳውዲ ግን አረብ ስሚላ ምን እንጃ ይህ ወደ አመት ምናምን እንዲሆነኝ ነው። አንድ ጊዜ አንድ ሳሙና ግስት አታውቅም ማለት ነው። አንድ ሳሙና ግስት አለኝ አታውቅም። ለምንድን ነው አላውቅም። ይኸው እንግዲህ ይለያያል ማለት እኛ ሳሁንን ብዙ ልዩነት አለን። ስለዚህ እነዚያ ሁሉ መሰለኝ እና አሁን ላይ ደግሞ በደሬ አትፍሯቸው፣ አትፍሯቸው መድሀማችሁን ምንም የሚያመጡት ነገር የላቸውም። ላይ ከኛ ፍራቻ እና ከኛ ይሉናል። እኛ ኢትዮጵያ ነው ደግሞ አብዛኛውን ይሉናል፣ ይሉንታ አለብን። አሁን ለምሳሌ ሌሎች ዜጎች አሉ፣ አብረውን ነው የሚሰሩት ማለት ነው። እነሱ ምንም መፍረት እና ይሉንታም የላቸውም ይናገራሉ። ያገኙትን ይበላሉ፣ ይጠጣሉ። ኋላስ እኛ ግን ኔ ንስታ ያኔ እንትን እንላለን፣ ምንድነው ሊሆናል እንላለን። እነዚን እንደዚህ አይነት ነገሮችን ትታችሁ ድፍረት ሊኖራችሁ ነው የምለው እህቶቼ ማለት ነው። ከምንም በላይ ማለት ነው ማለት የችግራችሁን ነገር ወታችሁን ማገዙ ከሆነ እኔ ውጡ አልልም ሲሆን ራሱንም መውጣት ከባድ ነው ተስንተን እንጂ ማለት ነው። አናግሯቸው፣ ግዙልኝ ግዙልኝ በሏቸው። አለዚያ በብራችሁ አንዷ ምን አረገቻት መሰላችሁ? አንዷ ሀቴን ልብስ እፈልጋለሁ ጥለት ያለው ልብስ ለበዓል እፈልጋለሁ እና ወጥቼ መግዛት እፈልጋለሁ። አይ አትወጭም፣ አትወጭም ትላታለች ብር አንጭና እኔ ልግዛልሽ ትላታለች። እንዴ እሷም ደፋር ናት ልጅቷ ማለት ነው፣ ወላሂ አጥንቅያታለሁ ማለት ነው። ምን አለቻት? በራስሽ ብር ከሆነ ገዝተሽ ማምጣት ትችያለሽ፣ በእኔ ብር ግን አንቺ አገዥልኝ፣ ምን ይወጥች፣ የፈለግኩትን መርጬ መግዛት መብታለይ፣ ትላታለች። ከዛ ሴትየቱ ቀውጤ ታፈላለች። ቀውጤት አፈላለች። እኔ ሄጄ ነው እንጂ የምገዛው በግዛ ብሬ እኔ ብር ሰጥቼሽ አንቺ አገዥልኝም የምፈልገውን እኔ ነው እንጂ ማቀው አንቺ አልሄድሽም፣ ትላሳለች። ይሄ ሁላ ምንድን ነው ማለት አይፈልጉም። እኛ የተሻለ ነገር አግኝተን የተሻለ ነገር ለብሰን እንጂ አይፈልጉም ማለት ነው። ገባችሁ? እንደዛ ሆኖ ነው እና ምን አደረገቻት መሰላችሁ? ወጡ ላ አራት መቶ ብር አንድ አምስት መቶ ብር አምጪና እንግዲህ አምስት መቶ አራት መቶ ሪያል ማለት ነው ለአንድ አንድ ሙሉ ልብስ ይገዛል ጥላታለች እንደ አራት መቶ ዋን አሁን እንግዲህ አስባችኋል አራት መቶ ብር ወይም አምስት መቶ ብር ኢትዮጵያ ሄዱ እንግዲህ ሀያ ሺ ብር ይሆናል ወደ ሀያ ሺ ብር ይጣጋል በአሁኑ ሰዓት ማለቱም ነው በአሁኑ ኋላ ሰዓት ወደ ሀያ ሺ ብር ይጣጋል የሀያ ሺ ብር ልብስ ለብስ ምን ታረገው ነው። ከዚህ ጋር ልጅ አሳዳጊ ነህ። ከዚህ ጋር ደግሞ በቃ ብዙ ነገሮች አሉ በውስጧ ማለት ነው። እነዚህ ማሳካት ነው ወይስ አራት መቶ በመስጠት በኩል አንድ ሙሉ ልብስ ልለብስ። እንደዛውም እኮ ለአንድ ቀን ነው አንድ ቀን ኤድን ማለት ነው። ስለዚህ አስቸጋሪ ነው። ሁሉንም ትታ ማለት ነው ልጅ ይዘ ታግላ ይዘሽን ታሌርሽ ብላ ሂዳ እንኳን አራት መቶ ብር ሊፈጅባት አይደለም። እንኳን ሶስት መቶ ብር ሊፈጅ እንኳን አራት መቶ እንኳን አምስት መቶ ሊፈጅ። በመቶ ምናምን ብር ብዙ ሙሉ ልብሷን ብዙ ልብስ እተሻንጣዋን ገዝታ መጣኝ። በመቶ አርባ ምናምን ብር ማለት ነው አምሳ ብር እንደዛ ነው ያለችኝ። እንግዲህ ተመልከቱ ማለት ብዙ ነገሮች ገዝታ መጣች፣ የሚያስፈልጋትን ነገር ማለት ነው። ስለዚህ እህቶች አትፍሩ፣ አትፍሯቸው፣ አናግሯቸው፣ ውሰዱን በሏቸው። የምትፈልጉትን ነገር ውስጥ ላይ ሄዳችሁ መግዛት ትችላላችሁ ወይ ላይ ካልፈራ ናቸው እኛ ወተን ምንገዛ ከሆነ ወላሂ ሁሉም ቀላል ነው። መፍራት የለብንም። አትፍሯቸው፣ አናግሯቸው ብላለሁም። ቅመሞች ማለት ነው የበዳን ቅመሞች እና እንደዚያ ነው ውዶቼ። በጣም አመሰግናለሁኝ ነው ቆይታችን ይህን ይመስላል ውዶቼ፣ ሰብስክራይብ አድርጎ ደምሩኝ እንሻላ በሄር ነገር እንገናኛለን ብዬ ተስፋ አደርጋለሁ። ባለ ሰዓት ማለት ነው እንዴ ብዙ ብዙ ብዙ አለ። ምክንያቱም ብዙ ነገሮች እንማማራለን፣ ብዙ እንወያያለን። ውዶቼ እንሻላ እንደ ማንኛውም ዩቱበር ያኔ ማለት ሙርቅቅ ባልልም የተቻለኝን ያህል ባለኝ አቅም ለማስተላለፍ እሞክራለሁ ማለት ነው። እንሻላ ውዶቼ ከምንም በላይ አመሰግናለሁ ማለት ነው። ሰብስክራይብ ያደረጋችሁ እህቶቼ፣ ጀዛኩም አላህ ኸይርን ይዝዛ፣ ዱኒያ ላይ ኸይር አላለሁኝ እና አመሰግናለሁ። መልካም ምሽት ይሁንላችሁ እህቶቼ። ሰላም አለይኩም ወረህመቱላሂ ታላበረካቱ።